ሰላም የአልቦ ሚዲያ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁኝ። ይኸውም የስልካችን ባትሪ በአንድ ቻርጅን ለሳምንታት እንዴት አድርገን መጠቀም እንችላለን የሚል ነው። ቀጥታ ወደ ቪዲዮ እገባለሁኝ። መጀመሪያ ሲቲንግ ላይ እንገባና ሲቲንግ የሚለውን አንድ ጊዜ ክሊክ እናደርገዋለን። ከዛ ወደታች ስክሮል በማድረግ ዲቫይስ ኬር የሚለው ላይ አንድ ጊዜ ክሊክ እናደርጋለን። ከዛ በመቀጠል ባትሪ የሚለውን ፈልግና አንድ ክሊክ እናደርገዋለን ማለት ነው። እዛ እዚህ ጋር ማሳያችሁ ሶስት ወሳኝ ሲቲንጎች አሉ። የመጀመሪያው እዚህ ጋር የመጀመሪያው የምታዩት ባትሪ ፕሮቴክሽን የሚለው ነው። አጅስት ባትሪ ቤቨር ቱ ኤክስታንድ ላይፍ ስፓን ኦፍ ዩር ባትሪ ይላል። ሰው አጀስ ተቃረግ ነው የባትሪያችንን ቆይታ ይከላከላል ማለት ነው። ሌላኛዋ ደግሞ እዚህ ጋር ቻርጅንግ ሲቲንግ የምትለውን እሷንም እንደዚሁ እናያለን። በሶስተኛ የምናየው ደግሞ ባትሪ ሊሚት የሚለውን ነው ማለት ነው። ሰው ከመጀመሪያው ከዚህ ሲንጀምር ባትሪ ፕሮቴክሽን የሚለውን አንድ ጊዜ ዋን ስናደረገው ምን ይመጣል? እዚህ ጋር እንደምታዩ ሲቲንጉ ምን አልሆነም፣ ዋን አልሆነም። ስለዚህ ምናደረጋለን? ዋን እናደረገዋለን። ዋን ነው ከዛ መቀጠል

ባትሪያችን ምን ይለዋል ማለት ነው እየገደለ ይመጣል ማለት ነው። ስለዚህ ምን እናደርጋለን የት ላይ እናደርገዋለን ማለት ነው፣ ማክሲመም የሚለው ላይ ይሄ ማለት ነው። ቻርጅ ሰክተ ነው መቶ ፐርሰንት ሳይሆን ሰማኒያ ፐርሰንት ከሞላ በኋላ ቻርጅ መንቀል አይጠበቅብንም፣ ምንም አይጠበቅብንም? በራሱ ጊዜ ያቆብልናል ማለት ነው። በዚህ አይነት መንገድ መከላከል እንችላለን። ሌላኛው ደግሞ ሁለተኛዋ ሲቲንግ ቻርጅ ሲቲንግ የምትለውና እቺ በነገራችን ላይ ወሳኝ ሲቲንግ ነው። ምን ይላል እዚህ ጋር ፋስት ቻርጂንግ። ብዙ ጊዜ ቻርጅ ቶሎ አላደርግ ሲለን ኦን እናረጋታለን። ነገር ግን የባትሪያችንን አቅም ትገለዋለች። ስለዚህ ምን ማድረግ አለብን? ይችን ኦን ከሆነች ኦፍ እናረጋታለን ማለት ነው። ልክ በእንደዛ ያለ መልክ መጨረሻውና ሶስተኛው ባትሪ ዩሴጅ ሊሚት የሚለው ነው ማለት ነው። የኛውን አንድ ጊዜ ክሊክ ስናደርገው ምን ያመጣልናል? በመጀመሪያ ረገድ ፑትስ አኒዎድስ አፕ ቱ ስሊፕ የሚል ኦን ካልሆነ ኦን እናደርጋለን፣ ምክንያቱም የማንጠቀማቸው አፕሊኬሽኖች በራሳቸው በውስጥ ላይ እንዳየተጠቀመው ባትሪያችን እንዳይገሉብን ነው ማለት ነው። ከዛ የሚቀጥል ደግሞ ዲፕ ስሊፕ የሚለው አፕሊኬሽን አለ፣ ከዛም ስሊፒንግ አፕሊኬሽን የሚል አለ። ዲፕ ስሊፕ የሚለውን አንድ ጊዜ ስናነካው ምን ያመጣል? ኖ የመደማር ምልክቷን አንድ ጊዜ እነካታለን። ከዚህ በመቀጠል የምንፈልገውን እየመረጥን የምናረጋለን ማለት ነው። ልክ ስሊፕ እንዲሆን ወይም ደግሞ ባክግራውድ እንዳይጫወት የምንፈልገውን አፕሊኬሽን እየመረጥን ክሊክ እናረገዋለን ማለት ነው። ልክ እንደዚህ እያረግን እየመረጥን እየመረጥን ክሊክ እናረግና እናንተ የፈለጋችሁት ማምረት ትችላላችሁ። እንደዚህ ክሊክ እያደረግን ምን እናደርጋለን ማለት ነው። እነዚህ የመረጥ የመረጥ ማንፈልጋቸውን ክሊክ እናደርጋቸዋለን። ከዛ መጨረሻ ክሊክ አደረግን በኋላ ምን ይመጣልናል ማለት ነው። እዚህ ጋ አድ የሚለውን አንድ ጊዜ እንጫነዋለን አሁን እነዚህ አሁን የነካናቸው ናቸው ማለት ነው ከዚህ በመቀጠል ከህፍተናቸው እንኳን ብንወጣ በውስጥ ላይ ምን አያደርጉም ማለት ነው አይጫወቱም ስለዚህ በዚህ አይነት መልክ ባትሪያችንን መከላከል እንችላለን ሌላኛው እዚሁ ላይ ሲቲንጋችን ላይ እንዳለን ምን ላይ እንገባለን ዲስፕሌይ ሲቲንግ የሚለውን አንድ ጊዜ እናከዋለን ይቅርታ ዲስፕሌይ የሚለውን አንዴ እናከዋለን እዛ እዚች ጋር ምን እንደምትዋት አዳፕቲቭ ብራይትነስ የምትላለች እቺ በጣም ወሳኝ ናት። እኛ ብራይትነሱን ፉል አድርገን እንረሳው እንችላለን። ስለዚህ ጨለማ በሆነ ሰዓት ራሱ ብራይትነሱን ይቀንሰዋል፣ ፀሐያማ ወይም ብርሃናማ በሆነ ሰዓት ደግሞ ብራይትነሱን ይጨምረዋል ማለት ነው። ሲን ያው ምሳሌ እዚህ ጋ ብራይትነሱን ይሄን እንዲህ ስክሮል እናደርግና እኒ ፉል አድርገው ሶ አሁን ፉል ካረኩ በኋላ እስኪ ሶስት ነጥብ አለች እሷን አንድ ጊዜ ነካታለሁ። አሁን አዳስቲ የሚለውን ልነካው ነው ማለት ነው። አያችሁት። ልክ ስነካው ተመጣጣኝ የሆነ ብራይትነስ ይሰጠናል ማለት ነው።